ቱርክ የአንደኛው የዓለም ጦርነት መግባቷን ጅሃድ ያወጀችው በ1907 ዓ ም በዛሬው ቀን ነበር። በወታደራዊ አቅሟ እየተዳከመች የነበረችው ቱርክ በባልካን ሀገሮች፣ በመካከለኛውና በምዕራብ እስያ በቅኝ ገዥነት በያዘቻቸው ሀገሮች የተጀመረውን ጦርነት የተቀላቀለችው ጦርነቱ ከተጀመረ ሁለት ሳምንት በኋላ ነው። የአንደኛው የዓለም ጦርነት መነሻ የኦስትሪያ ሃንጋሪ አልጋ ወራሽ ፈርዲናንድ ከነ ሚስቱ መገደላቸው ነበር። ፈርዲናንድና ሚስቱ የተገደሉት በሳሬ ሳራየቮ ወታደሮቹ ለመጎብኘት በሄዱበት ወቅት በሰርቢያ በሚደገፉ ታጣቂዎች ነው። ያን ጊዜ ሰርቢያ ከኦስትሪያ ሃንጋሪ ጋር የከረረ የወሰን ጥያቄ ነበራት። የይገባኛል ጥያቄዋንም ለማስፈጸም ሸማቂ ታጣቂዎችን አደራጅታለች። የአልጋ ወራሹን ግድያ እበቀላለሁ ያለው የኦስትሪያ ሃንጋሪ መንግስት በሰርቢያ ላይ ጦርነት አወጀ። ሩሲያን፣ ሰርቢያ እንድትረዳት ስለጠየቀች፣ ወታደሮቹን ወደ ምዕራብ አጓጓዘች። የሩሲያን እንቅስቃሴ ያየችው ጀርመን ለኦስትሪያ ሃንጋሪ ደጋፊ ሆና ጦርነቱን መቀላቀሏን አሳወቀች። ጀርመን ለሩሲያ ደጋፊ በሆነችው ፈረንሳይም ላይ ጦርነት አወጀች። ጀርመን በቤልጅየም በኩል አልፎ የባልካን ሀገሮች ሲቆጣጠር፣ እንግሊዝ በጀርመን ላይ ጦርነት አወጀች። ከዚህ በኋላ በአውሮፓ ግዛቶቿን የተወሰዱባት ቱርክ በእንግሊዝ በፈረንሳይና በሩሲያ ላይ የጅሃድ ጦርነት አውጃ ከነ ጀርመን ጋር መቀላቀሏን አስታውቃለች። የቱርክ ሱልጣን ሼህ አልእስላም፣ የዓለም ሙስሊሞች ሁሉ ቅዱስ ጦርነቱን እንዲካፈሉና በምድርም በገነትም ዋጋቸውን ለማግኘት እንዲሳተፉ ጅሃድ አወጀ። ፈረንሳይ እንግሊዝ ሰርቢያ ሩሲያ በአንድ ወገን ኦስትሪያ ሃንጋሪ ጀርመንና ቱርክ በሌላ ወገን ሆነው ጦርነቱን አፋፋሙት ሌሎች ሀገሮችም በጦርነቱ እየተቀላቀሉ ለአራት አመታት ያህል የከፋ ጦርነት አካሄዱ የዓለም ጦርነትም ሆነ ከሁሉም ወገን 20 ሚሊየን የሚሆኑ ወታደሮች አልቀው ከ21 ሚሊየን በላይ ቆስለው የአራቱ አመት ጦርነት በነፈረንሳይ አሸናፊነት ተጠናቀቀ ተሸናፊዎቹ ጀርመንና ቱርክ የነበሯቸውን ቅኝ ግዛቶች ሁሉ ተወስደውባቸው ድል አድራጊዎቹ ተከፋፈሏቸው። ኦስትሪያና ሃንጋሪ ተለያይተው ለየራሳቸው ነጻነት አወጁ። ቱርክ ለአንደኛው የዓለም ጦርነት ከተቀላቀለችና ጅሃድ ካወጀች 111 ዓመት ሆነው።